በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ማህየዊ ዘረቡዕ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ለዓለም ሁሉ ቤዛ የሚሆን ዓለሙን ሁሉ የሚያድን የመድኃኔዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ረቡዕ የሚነበብ መጽሐፊ ነው። በነጋም ጊዜ ጌታችን ኢየሱስን ይገሉት ዘንድ የካህናቱ አለቆች ጸሐፊዎችና በምህራን ተማከሩ። እስር ቤት አውጥተው በጽኑ ገመድና ሰንሰለት አስረው ወደሚፈረድበት አደባባይ ወሰዱት። ከቀያፋ ቤት እስከ ፍርድ አደባባይ ድረስ መቶ ሰላሳ ሦስት ጊዜ በተነጠፈ ድንጋይ ላይ ጎተቱት። ያለ ርኅራኄ መቱት። ብዙ በደበደቡትም ጊዜ ፈጽሞ ከምድር ላይም ወደቀ። ዳግመኛም እየደበደቡ ከፊታቸው አቆሙት። እሱ ግን መቆም የማይቻሉ ስለሆነ ወደቀ። እየደበደቡም በእውነት ክርስቶስ አንተ እንደሆንክ ገልጸህ ንገረን አሉት። ጌታችን ኢየሱስም አላምን አላችሁ እንጂ እኔ ስነገርኳችሁ ብጠይቃችሁም አትመልሱልኝም ወይም አተውኝም። ነገር ግን እላችኋለሁ እንግዲህ የሰው ልጅ በእግዚአብሔር ኃይል ቀኝ ተቀምጦ ታዩታላችሁ። ሁሉም የእግዚአብሔር ልጅ አንተ ነህን? አሉት። ጌታችን ኢየሱስም እኔ እንደሆንኩ እናንተ ትላላችሁ አላቸው። ስለ እሱ ምስክር ለምን ትፈልጋላችሁ? እነሆ እኛ በአንደበቱ ሲናገር ሰማ ነው አሉ። ሁሉም በአንድነት ተነስተው እየደበደቡ ወደ ፒላጦስ ወሰዱት። ፒላጦስም ወደ እነሱ ወጥቶ ይህን ሰው ወደ እኔ ያመጣችሁበት ነገር ውስጥ በደል ውስጥ ምንድን ነው አላቸው። አይሁድም መልሰው ክፉ አድራጊስ ባይሆን ወደ አንተ ባላመጣ ነውም ነበር አሉት። ፒላጦስም እናንተ እንደ ሕጋችሁ ፈርዳችሁ ቅጦት አላቸው። አይሁድም ማንንም ልንገድ ልኛ አይገባንም አሉ። በማናቸው ናቸው ሞት ይሞት ዘንድ ስላለው ለእነሱ ሲያመለክታቸው ጌታችን ኢየሱስ የተናገረው ነገር ይደርስ ይፈጸም ዘንድ ነው። የሚሞተውም ተሰቅሎ ነው እንጂ በድንጋይ ተወግሮ አይደለምና፣ ያን ጊዜውን አይሁድ በጌታችን በኢየሱስ ላይ በሌባና በወንበዴ ፍርድ ፈረዱበት። ያስያዘውም ይሁዳ የሞት ፍርድ እንደተፈረደበት ባየ ጊዜ ተጸጽቶ ከህዝቡ መምህራኖችና ከካህናቱ አለቆች የተቀበለውን ሰላሳ ብር መልሶ ሰጣቸው። ይህን እውነተኛ ሰው ያስገደልኩ ንጹህ ደሙን የሚያፈሰስኩ እኔ በድያለሁ፣ ኋላ ቤጀውም ብሎ መለሰ እኛ ከአንተ አንተ መደፈኛ ምን አለ ለራስህ ወቅ አሉት። ይህንም ብር በአዳራሹ በትኖ ወደ ታላቅ እንጨት ሄዶ በእንጨቱ ላይ ገመድ አስሮ ተሰቀለ። ነገር ግን ያለ ንስሐ ተሰቅሎ እንዳይሞት ብሎ ጌታችን ኢየሱስ ክርስቶስ በቸርነቱ እንጨቱን ወደ ምድር አዘነበለው። ይሁዳም ተሰቅሎ ባለመሞቱ ተበሳጭቶ ወደ ሌላ እንጨት ሄዶ ተሰቀለ። ጌታችን ኢየሱስም ሁለተኛ ጊዜ በቸርነቱ ብዛት ተሰቅሎ እንዳይሞት እንጨቱን አዘነበለለት። እንጨቱንም እንደ ሰው እንዲናገር አደረገው። እንጨቱም እንደ ሰው ተናግሮ እንደ ወንድምህ እንደ ጴጥሮስ ስለ ኃጢአትን እሳ ገብታ አልቅስ አለው፣ ጴጥሮስን ይቅር እንዳለው ያንተንም ኃጢአትን ይቅር ይልሃልና፤ እምቢ ብሎ በብዙ ጻርና መከራ ሳይሞት በሦስተኛው እንጨት ተሰቅሎ አለ። በሰርክም ጊዜ በጌታችን በኢየሱስ ፈቃድ እንጨቱ ወደ ምድር ጣለው። በመከራም አርባ ቀን ተቀምጦ ንስሐ ሳይገባ በክፉ ሞት ሞተ። ወደ ምድር ወድቆ ጎኑ ተቀዶ አንጀቱ ወጥቷልና። የካህናቱም አለቆች ብሩን ተቀብለው ወደ ቤተ መቅደስ ልናስገባ አይገባም፣ የደም ዋጋ ነውና አሉ። ተማክረውን በጌታችን በኢየሱስ እውቀት ለመጻተኛ መቃብር ይሆን ብለው የአንጥረኛውን ቦታ ገዙበት። ጌታችን ኢየሱስ ለድሆችና ለእንግዶች በሕይወታቸውም በሞታቸውም አለኝታቸው ነውና፣ ይኸውን ቦታ እስከዛሬ ድረስ የደም ቦታ ሲባል ኖረ። የእስራኤል ልጆች የተስማሙበት ክቡር የሆነ የጌታን ዋጋ ሰላሳ ብር ተቀበሉ ብሎ ነቢዩ እርምያስ የተናገረው ያን ጊዜ ተፈጸመ። ለአንጥረኛ ቦታ ሰጡት በማለት እግዚአብሔር እንዳዘዘኝ ይናገራሉ ያለውም ደረሰ። አይሁድም ጌታችን ኢየሱስን ጲላጦስ ወዳለበት ቦታ ወሰዱት። ሲገባም አይተው ከዚያ ቦታ ቆመው የነበሩ ጦሮች ሰገዱለት። አይሁድ ግን ጦሮች ስለሰገዱለት ተቆጡ። ወደ ጲላጦስም ዘንድ ገብተው በከንቱ አሜታቸው አሙት። ጲላጦስም የመስገዳቸውን ነገር ይረዳ ዘንድ ስድስቱ ጦሮች ወዳሉበት ቦታ ጌታችን ኢየሱስን ውሰዱት ብሎ አዘዘ። ጦሮችም በሀይል እየሳቧቸው ሳለ ጌታችን ኢየሱስን ባዩት ጊዜ ሰገዱለት። አይሁድም ይህን ተአምራት አይተው እንዲህ ያለ መድኃኒተኛ ሰው አላየንም ብለው ጮሁ። ከዚያም ጲላጦስ ጦሮች ወዳሉበት ቦታ ወጣ በጲላጦስ ፊት ለጌታችን ለኢየሱስ እንዱ ጦሮች ሶስት ጊዜ ሰገዱለት። ለጌታ እንዳይሰግዱለት ኃይለኞች ሰዎች በገመድ ሲስቧቸው ከማፈራቸው ብዛት የተነሳ እንደ አስማተኞች እንደ ኢያኔስ እንደ ኢያንበሬስ አስማተኛ ነው አሉት። ከማፈራቸው ብዛት የተነሳ ከጲላጦስ ፊት ወስደው አቁመው ጌታችን ኢየሱስን አጣሉት፣ አካሰሱት። ለቄሳርም ግብር እንዳይሰጡ ሕዝቡን ሲያስክዳቸውና ሲከለክላቸው አገኘ ነው እያሉ እሱም የእስራኤል ንጉስ ነኝ ይላል የእግዚአብሔርን ለእግዚአብሔር አድርጉ፣ የቄሳርን ለቄሳር ስጡ ካላቸው በኋላ እሰተኞች ሆነዋልና እሱም ስለ ትህትናው ግብሩን ከሰጣቸው በኋላ ጲላጦስ ንጉሥ ንጉስ አንተነህነ ብሎ ጠየቀው። ጌታችንም መልሶ እኔ ንጉስ እንደሆ እንኳን ይህ ሰው ሰንበትን የማያከብር የእግዚአብሔር ወገን ያይደለነው ነው እያሉ ያጣሉትም ያካሱትም አሉ። በሰንበት ድዋያንን አዳነ፣ የእውራንንም አይን አበራ፣ የሞቱትንም ሰዎች በሰንበት አስነሳ። በስራው ሁሉ ሰንበትን ሻሪ ነው እንዲህ ሲያጣሉ ሲያካስሱት፣ እሱ ግን ምንም አልመለሰላቸውም። ዳግመኛም ጲላቶስ እኒህ ይህን ያህል ሲያጣሉ ሲያካስሱ አልሰማቸው ምን አለው? ቤታችን ኢየሱስም ሹሙ ፈጽሞ እስኪያደንቀው ድረስ አንዲት ቃል እንኳን አልመለሰም። አልመለሰም በሰንበት ታምራት የሚያደርግ ጌታችን ግን አባቱ በሰንበት ታምራት እንዲያደርግ፣ እሱም በሰንበት የታመሙትን በእውነት አዳናቸው። የዕውሮቹንም ዐይን በሰንበት አበራ። የሞቱትንም በሰንበት አስነሳቸው። በአዳራሹም ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁት ነበር። ጌታችን ኢየሱስም ይህን እጁ የደረቀችውን ሰው ተነስተ በመካከላቸው ቁማ ነው በሰንበት በጎ ማድረግ አይገባምን ወይስ ክፉ ማድረግ ሰው ማዳን ነው ወይስ መግደር ብሎ ጠየቃቸው። ዝም አሉ። ጌታችን ኢየሱስም በዓይኑ አይቶ እጅን ዘርጋ አለው። እጁንም ዘረጋ ድና እንደ ሁለተኛ የተሆነችለት ፈሪሳውያንም ከዚያ ወጥተው ጌታችን ኢየሱስን ይገሉት ዘንድ ከሄሮድስ ሰዎች ጋር ተማከሩ። ጌታችን ኢየሱስም ከደቀ መዛሙርቱ ጋር ወደ ባሕሩ ወደ ሄደ ያደረገውንም ተአምራቱን ሰምተው ብዙ ሰዎች ተከተሉት። የታመሙትንም ሰዎች ሁሉ አዳናቸው። ነገር ግን እንዳትገልጹ ብሎ አስጠነቀቃቸው። አይሁድ ግን ሰንበት ሻሪ ነው አሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችን ኢየሱስም ጸሐፍት፣ ፈሪሳውያን በሰንበት ሰው ማዳን ይገባልን ወይስ አይገባም አላቸው። እነሱ ግን ዝም አሉ። ጌታችን ኢየሱስም ይህን ሆዶ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበት ሻሪ ያደረጉት። አስራ ስምንት ዓመት ጋኔን ይዞ የሚጥላት አንዲት ሴት ነበረች። እሷም ጎባጣ ነበረች፣ ፈጽሞ መቆም አትችልም። ጌታችን ኢየሱስም ባያት ጊዜ አንቺ ሴት ከደዌሽ ድነሻዋል ብሎ በእጁ ዳሰሳት። ድናም በሰንበት ሄደ በሰንበት ቀን ሄደች እግዚአብሔር መሰገነች። አይሁድ ግን እሱን ሰንበት ሻሪ ነው አሉት። ጌታችን ኢየሱስም በሰንበት ቀን ከዚያ ሲያልፍ እውር ሆኖ የተወለደ ሰው አገኘ። ደቀ መዛሙርቱም መምህር ሆይ፣ ይህ ሰው እውር ሆኖ የተወለደ በራሱ ኃጢአት ነውን? ወይስ በዘመዶቹ ብለው ጠየቁት። ጌታችን ኢየሱስም የእግዚአብሔር ስራ በእርሱ ላይ ይገለጽ ዘንድ ነው እንጂ ዘመዶቹም እርሱም አልበደሉም አላቸው። ነገር ግን ብርሃን ሳለ የአባቴን ስራ እሰራ ዘንድ ለእኔ ይገባኛል አላቸው። አንድ ሰው እሱ እንኳን ስራ ሊሰራበት የማይቻለ የማይቻሉ ሌሊት ይመጣልና በዚህ ዓለም ሳለው የዓለም ብርሃን እኔ ነኝ። ይህንም ካለ በኋላ በምራቁ አፈር ለውሶ አይኑን ቀብቶ ሄደ። በፈሳሿ ታጠባሉ። ሄዶም ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበት ሻሪ ያደረጉት። ጌታችን ኢየሱስም በሰንበት ወደ አልዓዛር መቃብር እያለቀሰ ሄደና ከመቃብሩ አፍ ያለውን ድንጊያውን አንሱ አላቸው። የሞተውም ሰው እህት ጌታዬ ሆይ ዛሬ አራተኛ ቀኑ ነውና ፈጽሞ ሸትቷል አለችው። ጌታችን ኢየሱስም ብታምኝስ የእግዚአብሔር ታምራቱን ጌትነቱን ታያለሽ አላልኩሽም? ምን አላት። ድንጊያውን ከመቃብሩ ላይ ያነሱት። ጌታችን ኢየሱስም አይኖችን ወደ ሰማይ አቅንቶ አባቴ ልመናዬን ሰምተኛልና አመሰግንሃለሁ ዘወትርም እንደምትሰማኝ ያውቃለሁ አለ እኒህ የቆሙት ሰዎች አንተ እንደላከኛ አምኑ ዘንድ አንተ እንደላከኝ አምኑ ዘንድ እንዲህ አልኩ እንጂ። ይህን ካለ በኋላ አላዛር አላዛር ና ወደ ውጭ ውጣ ብሎ በታላቅ ቃል አሰምቶ ተናገረ። ይኸውም የሞተው ሰው እጁም እግሮቹም ታስሮ እንደተገነዘ፣ ፊቱም በልብስ እንደተጠቀለለ ከመቃብር ውስጥ ወጣ። ጌታችንም መግነዙን ፈታችሁ ተዉት ይሄዳላቸው ሄደም። እንዲህ ሙታንን የሚያስነሳ የታመሙትንም የሚያድን አምላክ ከጲላጦስ ፊት አቁመው አጣሉት አካሰሱት። እንዲህም ካጣሉት ካካሰሱት በኋላ ህዝቡንና ሊቃነ ካህናቱን በዚህ ሰው ላይ ያገኘሁበት በደል የለም አላቸው። ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ እያስተማረ ህዝቡን ያውካል እያሉ ሁሉም ጮኹ። ጲላጦስም ገሊላ ሲሉ ሰምቶ የገሊላ ሰው እንደሆነ ብሎ የገሊላን ሰዎች ጠየቀ። ከሄሮድስ ግዛት እንደሆነ አውቆ ያን ጊዜ ሄሮድስ በኢየሩሳሌም ሳለ ወደ ሄሮድስ ላከው። በላከውም ጊዜ ጌታችን ኢየሱስ ከመገዛት ነጻ ሲሆን በትህትና ሄደ። እሱ የምድራውያንና የሰማያን ገዢዎች ገዥ ሲሆን የምድራውያንና የሰማያን ጌቶች ጌታ ሲሆን የሰማያዊ ንጉሥ ልጅ ሲሆን እሱ የምድርና የሰማይ ንጉሥ ሲሆን በደቀ መዝሙሩ በጴጥሮስ እጅ ከአሳ ሆድ ወርቅ አውጥቶ ግብር ለሚቀበሉ ሰዎች ግብርን በትህትና ሰጠ። ሄሮድስ ጌታችን ኢየሱስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩ የሆነ ፊቱን ከማየቱ ተነሳ እጅግ ደስ አለው። ብዙ ስራውን በሰማ ጊዜ ከብዙ ቀን ጀምሮ ሊያው ይወድ ነበርና የሚሰራውም ስራ ሁሉ የሚሰራውንም ስራ ሁሉ ሊያው ይወድ ነበርና ብዙ ነገርም መረመረው፣ ጠየቀው። ጌታችን ኢየሱስ ግን ቃል አልመለሰለትም። ጸሐፍትና የካህናት አለቆችም ዝም ስላለ ቆመው ያጣሉት ያካስሱት ነበር። ሄሮድስና ብላቴኖቹ ክፉ ነው ሳ እያሉ ዘበቱበት። ጌታችን ኢየሱስንም ሄሮድስ እንዳዘዛቸው ብዙ ቀረፉት። ስጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ። ሄሮድስም ጌታችን ኢየሱስን አቃልለው ነው በመገረፉም ያዘነ የተከዘ ሆነ። ጌታችን ኢየሱስንም ቀይ ልብስ አለበሱት። ይህ ሰው ሞት ይገባዋል ብሎ ወደ ጲላጦስ ላከው። ጠላቱ ስለሆነ ከቀድሞ ጀምሮ ሊገለው ይወድ ነበርና ፈሪሳውያን እንደነገሩት ሄሮድስ ሊገል ይፈልግሃልና ከዚህ ሂድ ብለው ነገሩት። ጌታችን ግን የዚያን ጊዜ እንዳይገድለው ኋላ ግን በጊዜው እንዲሞት አውቆ ይህን ቀበሮ ሄሮድስ ሄዳችሁ እንዲበሉት ብሎ ነገራቸው። እነሆ ጋኔን አወጣለሁ፣ ዛሬም ነገም ህይወትን እሰጣለሁ፣ በሶስተኛውም ቀን ስራዬን ፈጽሜ እሄዳለሁ በሉት አላቸው። ለመምህር በኢየሩሳሌም እንጂ ከኢየሩሳሌም ውጭ ሊሞት አይገባውምና፣ በዚህች በዚች በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የህይወትና የደህንነት ቀናትና ከቀድሞ ጀምሮ ጸብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጲላጦስም ከአደባባይ ገብቶ ጌታችን ኢየሱስን ጠርቶ የአይሁድ ንጉሳቸው አንተ ነህን? አለው። ጌታችን ኢየሱስም መልሶ ይህን የምትናገረው ከልብ ነውን? ወይስ ሌሎች ሰዎች ነገሩህን? አለው። ጲላጦስም እኔ አይሁዳዊ ነኝን? ወገኖችህ፣ የካህናት አለቆችም ወደ እኔ ያመጡ አይደለምን? ምን ላድርግህ? አለው። ጌታችን ኢየሱስም መንግስቴስ በዚህ ዓለም አይደለችም ብሎ መለሰ። መንግስቴስ በዚህ ዓለም ቢሆን አይሁድ ይዘው ወደ አንተን እንዳያመጡኝ ብላቴኖቼ በተዋጉልኝ ነበር ዛሬስ መንግስቴ በዚህ ዓለም አይደለችም። ጲላጦስም መሆኑን ንጉስ ነሃ? አለው ጌታችን ኢየሱስም እኔ ንጉሥ እንደሆንክ አንተ ትላለህ አለው። ስለዚህ ነገር በእውነት ምስክር ይሆን ዘንድ እሆን ዘንድ በዚህ ዓለም መጥቼ በመሰክር ዘንድ ሰው ሆኝ ተወልጃ አለው። ከእውነት የተገኘ ሁሉ ቃሌን ይሰማኛል። ጲላጦስም እውነቱ ምንድን ነው? አለው። ጌቶቼ አብ መንፈስ ቅዱስ አደራላችኋለሁ። እመቤት የማርያም አንቺን የማልልሻለሁ። ጌታ ይችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበለው መከራዎች ሁሉ በመቸንከሩም የሾህ አክሊል የተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ከኃጢአቴን ሁሉ ይቅርትሉኝ ዘንድ ከኃጢአትም ሁሉ ፍዳት አድኙ ዘንድ አሜን። የረቡት አእምር በቅዱስ ወንጌል እንደተነገረ እንደነገረ በሰንበት ቀን የተደረገ ተአምር ይህ ነው። ከታመመ ሰላሳ ስምንት ዘመን የሆነው አንድ ሰው ነበረ። ጌታችን ኢየሱስም እሱን በአልጋው ላይ ተኝቶ ባየው ጊዜ ደዌው እንደዘገየበት አውቆ ልትድን ትወዳለህን? አለው። ወደሚጠመቁበት የሚያወርደኝ ሰው የለኝም ዘመድም የለኝም እንጂ አሁን ጌታዬ፣ እኔስ ልድን እወዳለሁ አለው። እኔም በመጣው ጊዜ ሌላው ቀድሞኝ ይወርዳል። ጌታችን ኢየሱስም በሰንበት ተነስተ፣ አልጋን ተሸክመ ሂዳለው ይህም ሰው ድኖ አልጋውን ተሸክሞ ሄደ። አይሁድ ግን ጌታን ሰንበት ሻሪ አሉት። የረቡዕ አርኬ። ሊገሉህ ተባብረው የካህናት አለቆች በአንተ ላይ የተማከሩብህ፣ በሰው ፍቅር ገመድ የተያዝክ ክርስቶስ የቸርነትህ ነገር በመናገር አያልቅም። የትሕትና ምስትሩ ቀዋሚ ነው። በነግህ ከግዞት ቤት ያወጡህ ክርስቶስ፣ ከቀያፋ ቤት ጀምሮ እስከ ፍርድ አደባባይ በተሳለ ድንጋይ ላይ አይሁድ የጎተቱህ፣ በየዕለቱና በየወሩ ጠብቀኝ፣ ቸርረኛ አንተ ነህ። እንደምንደኛም አይደለህምና ጦሮች በአይሁድ ፊት የመንግስትን ገናንነት ይገልጡ ዘንድ በፊትህ የጦሮች ራሶች የሰገዱልህ ክርስቶስ ሆይ ወደ ጲላጦስ ቦታ ባገቡህ ጊዜ አቤቱ አንድ ሳይቀር ዕዳዬን አጥፋ። ቁጥሩ ፈጽሞ ብዙ ነውና፣ ለማጣናት በጲላጦስ ፊት ያቆሙ የእናት ዘመዶች በመፈራረቅም የሰደቡህ ልማድህ ኃጢአት ማሰሰረ የሆነ ክርስቶስ በገቢርና ባህሌው በበድል የእኔ የባሪያን ኃጢአት አታስብ። ሊቃነ መላእክት በፍርሃት በፊት ሲቆሙ እንደ ባሪያ በጲላጦስ ፊት የቆምክ እኔ የባሪያ የዚህ የግፍህን ልክ ባሰብኩት ጊዜ ክርስቶስ፣ ትህትና እጹም ነው እጹም ነው ትዕግስትም የሚያስደንቅ ነው አልኩ። እውነተኛ ሰው ስትሆን አይሁድ የገደሉህ ክርስቶስ እግዚአብሔርን አባት ብታደርግ በ ንጉሥ ቄሳር በደሌ አጣሉህ። በደሌ ከስጋዬ በአፋ ነውና በደለኛ በሚሆን በስጋዬ አቤቱ አንተ ስስር በስጋዬ አቤቱ አንተ አስተስርዬልኝ ክርስቶስ ወይ ሁለቱ የካህናት አለቆች ከመረመሩ በኋላ አይሁድ የንጉሥ ወንጀለኛ ነው ባሉህ ጊዜ ሄሮድስና ጲላጦስ እየመረመሩህ፣ ከክርስቲያን ወንድሞቼ እኔ ትንሽ ነኝና እኔን ባሪያን በሦስተኛ ሰማይ አንግሰኝ፣ ክርስቶስ ሆይ፣ በልባቸው ከራቁ ዘንድ አንተን ከማክበር ተለይተው የሄሮድስ ወታደሮች በትዕትና የዘበቱብህ፣ ቁጥሩን ማወቅ እስኪሳናቸው ድረስ አይሁድ ይገረፉህ፣ አንተን ለመያዝ በተጉ ጊዜ የአይሁድ ወገኖች እንደወደቁ ጠላቶቼ እንደነሱ የኋሊት ይውደቁ፣ ክርስቶስ ሆይ፣ ፊትህን በማየት ልቡ ደስ ካለው በኋላ ሄሮድስ የመገረፍን ፍርድ ያላግባቡ የፈረደብህ፣ ቀይ የሆነ የምልክት ልብስን ያለበሱህ። አቤቱ ኃጢአት ይበስቷልና ቀድሞ ልብህ በሳውል እንደተጸጸተ አትጸጸትብኝ። ስቅለትን ከወደደ በኋላ ከሚያስፈራ ስቃይ ሞት ሁለት ጊዜ አዳንከው። አቤቱ የአጣን ምረት በእርስራህ በይሁዳ ላይ ተገለጠ ግን ሁለት ጊዜ ካህዳንከው በኋላ ሰይጣን ይሁዳ በክፉ አሟማት ሞቷልና የካህናት አለቆችና ወገኖች አስይዘዋልና መማለጃ በመውደድ ምን ልስራልህ መስፍን እኒ ሁሉ መመስገኛ ቦታ መርተው ይውሰዱኝ የወስዱኝ ዘንድ ቸርነትህንና ብርሃንህን ላክልኝ አንተ ጌታዬ ኢየሱስ ክርስቶስ ሆይ የኔን የባህርያን ኃጢአቴን አሰሰርልኝ አሜን